አለን አንዳንድ ሰዎች እኔ ብቁ አይደለሁም እና ሌሎች ብቆ አይሆኑም ብሎ የሚያስብ ሰው እኔ የረክሻለሁና ሌሎችም የረከሱ ናቸው ብሎ የሚያስብ ሰው ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ እግዚአብሔር የተመሰገነ ይሁን እኔ በጣም ደህና ነኝ እንኳን ለሐዋርያት ጾም በሰላም አደረሳችሁ አደረሰን ለመላው የክርስትና እምነት ተከታዮች ዛሬ በአንድ ቪዲዮ እኔም በገረመኝ፣ እኔ በጣም ነው ያናደደኝ። ሁሉንም ሰው በዚህ ልክ ካናደደው በእኔ እኔ የተሰማኝ ስሜት ከተሰማችሁ አላቅ። በናርዶስና በመምህር ዘላለም ምክንያት ብዙ እየተባለ ነው፣ ብዙ እየተወራ ነው፣ ልታገባ ነው። ወሬው ከየት እንደመጣ አላቅ። አንዳንድ ሰዎች አሉ ፈጥረው የሚያወሩ እግዚአብሔርን የማይፈሩ ለሚዲያ ብለው ስንት አሰቃቂ ስንት ብልግና ይሄ ወጣ ያለ ነገር ለሰዎች ሞራል ባለመጨነቅ ግድየለሽነት በተሞላበት የሰዎችን ጓዳ ገብተው እንበርብር የሚሉ የራሳቸውን ነውር ቤታቸው አስቀምጠው ሸሽገው በጓዳቸው አስቀምጠው የሰውን አደባባይ እናውጣ የሚሉ ሰው እኮ የሚያወራው ስለ ራሱ። ራሳችሁን የገለጻችሁት በእውነት። እሷ እንደዚህ አይደለችም ወይ? እሷ እንደዚህ አይደለችም ወይ? እሷ በተክሊል አታገባም ምናምን ምናምን። ካህንነቱን አጣ፣ ቤተ ክርስቲያን ተዋረደች፣ ድቁናውን አጣ፣ እሷን ሊያገባ ነው። የወለደች ያገባች ቀለበት ያሰረች የታያችሁ እንዴ? ቀለበት ያሰረ ሁሉ አልጋ ላይ ተገኝተዋል ማለት ነው። በእናንተ ቤት እንደዛ ነው እንደዛ ካሰባችሁ እናንተ የምታደርጉትን እናንተ የምትሰሩትን ነው ማለት ነው ለሰው የምታስቡት። ሰው የራሱን ማንነት ነው ለሰው የሚያጋባው። እሷ ብቁ ትሁን አትሁን ለተክሊል ጋብቻ ራሷ ብቻ ናት የምታውቀው፣ እሷና እግዚአብሔር ብቻ ናቸው። እንዴት ነው ሰው ብቁ አይደለም ብሎ ስለ ሰው ሰው ሊያስብ የሚችለው? አብረን እኖረናል፣ አብረን አድገናል። ምንድን ነው የዕለት ዕለት ተግባሯን አይተናል። እንደውም ተግባሯን አይተን ከሆነማ እንደውም ተክሊል ብትፈጽም በተክሊል ብታገባ የሚገርመን አይደለም። እች ልጅ ህገ ቤተ ክርስቲያንን የምታውቅ ልጅ ናት። አታሟርቱ። ደግሞ ይሄ ዘላለም መምህር ዘላለም ወደዚህ አይነት የወረደ ስራ ገብቶ እንዲረክስላችሁ የምትፈልጉ ካላችሁ አታሟርቱበት። ሰይጣን ይሄን ደግሞ ይፈልጋልና እስኪ ራሳችሁን ቆም ብላችሁ ዩ። ስለ ራሳችሁ አውሩ። ማርያምን የሚያሳፍር የሚያሳፍር እንዴት ክህነቱን አወረደለት ሴት ብላችሁ ታወራላችሁ። ትንሽ አታፍሩም? ደግሞ እኮ ክርስቲያን ሆናችሁ ማተብ አስራችሁ አንገታችሁ ላይ እንደዚህ የምታወሩት እናንተ ናችሁ። ቢሆንስ እሱን ሰይጣን አይፈታተነውም? ስንት አባቶቻችን በመጽሐፍ ቅዱስ የምናውቃቸው ስንት አልወደቁም? ቢወድቅስ እንኳን የማይወድቀውን እንኳን እናንተ ያላችሁበት ቦታ ያልተገኘውን እነዚህ ልጆች አንድ ላይ ስለታዩም ሊሆን ይችላል። አንድ ላይ ለመታየታቸው ደግሞ እሷ የሚዲያ ሰው ናት፣ እሱም ተጽዕኖ ፈጣሪ ነው፣ እሷም አርቲስት ነች። ደግሞ የተማሩት አንድ ላይ እንደሆነ አንዳንድ መረጃዎችን አይቻለሁኝ። እነዚህ ልጆች በቅርብ የሚተዋወቁ ልጆች ናቸው። አብረውም ለመገናኘታቸው የተለያዩ መንፈሳዊ ቦታዎች ላይም ጉባኤ ምናምን ለመሳተፍ የሚገናኙበት አጋጣሚ ሊኖር ይችላል። ግን ተጋቡ ተብሎ ከየት ነው? አረ ሊያ ደግሞ የምታመጣላችሁን ወሬ የያዛችሁ የሰውን ሕይወታት ብርብሩ ወይ! እሷ እኮ ለገቢዋ ነው።